ማናችሁ ወይ? እንኳን አደረሳችሁ እንኳን አብሮ አደረሰን፣ ኢድ ሙባረክ ብያለሁ። ሰሞኑ ትንሽ አሟኛል፣ ግባውም ላይቭ ላይ ጠፍተናል። ተይቶብ መንደር እና እንዴት ናችሁ? ሰላም ናችሁ ወይ? ኤድ እንዴት ይዟችኋል? ረመዳኑም እንዴት ታሳልፋችሁት? ዲጋሙ እንዴት ነበር? ከኛ ጋር አልሐምዱሊላህ፣ ሰላም ነን። ያው በመጨረሻ ደግሞ ጥሎና

እንግዲህ አየሩ እየተቀየረ ነው መሰለኝ። እና ቤተሰብ እንዴት ናችሁ? እንደ ሰብስክራይብ ደግሞ እያደረጋችሁ ሰብስክራይብ እየቀነሰ ነው። ሰብስክራይብ አድርጉ፣ አይከፈልበትም። ከፈለበትም ላይክ አድርጉ፣ ሼር አድርጉ። እና ቤተሰብ በተረፈ እንዴት ናችሁ? ሰላማችሁ ተጠፋፍተናል።

ያላችሁ ኤዲን በመደም ኩሽና ማሳለፍ ይዘናል። ይኸውልሽ ክፋን አየር እየተቀያየረ ነው መሰለኝ ማነፋነፍ ይዞ እና ብቻ አልሀምድሊላሂ እና እንደት ናችሁ? እንደ ደህና ናችሁ ወይ ተናፍቃችኋለሁ። ብቅ ቅበሉ እየተረሳሳ ነው። በነገራችን ላይ ኢትዮጵም ላይ ብዙ እየገባሁ አይደለም እና የዋገባ እያላችሁ እስኪ

እና ቤተሰብ እንዴት ናችሁ? ልን ሰላም ናችሁ ወይ? ባህር እንዴት አሳለፋችሁት? ከኛ ጋር አሪፍ ነው፣ ምንም አይልም።

የጉፋን መዳያት እንድታቅስ ነው ያደረገው። ትኩስ የለም ሲላምስ ጉፋን እያነፋነፈና ተነፈና አምርሮብኛል። ሰው ኢዱን ዘና ፈታ ይላል፣ በጉፋን ዘና ፈታ እያደረገኝ ነው። አልሀምድሊላሂ ማለት አይደለም

ለምን እንደው ባይገባኝ ወልታችን እንጂ ወዴ ላይ አይደለም። እኔ ግዴታ ሰብስክራይብ እንድታረጉኝ ማበድ ያለብኝ እንዴ? ያላበደ ሰው አይደረግም። አድርጉ፣ ግድ የላችሁም። ተው ተው፣ ግድ የላችሁም። አሳድጉኝ። አሁን ባይለምኗቸው እስካሁን ድረስ ሴት ፋ አደረሳችሁ ስለተለመናችሁ ነው።

እና አበረታቱን፣ አሳድጉኝ። እኛ ሰውን እናሳድጋለን። በነገራችን ላይ እኔ ኢትዮጵያ ስገባ ያልተደረጉትን ሰው ይሳላረጋላልፋቸው እና አባቃቸው ምኮ ችግር የለብኝም። ምክንያቱም መልካምነት ያው መልሶ ዋጋ ይከፍላል ነበር የእኔ እግር እንኳን ሊከፍለኝ ጭራሽ ነው እያዘቀዘቀ መውረድ ይዟል። እና ቤተሰብ ሰብስክራይብ አርጉኝ፣ አበረታቱ፣ አይከፈልበትም።